ብጋራሽ ማለት ምን በቃ በአንዴ ሁሉ ብር አገኘው ብዬ ሳስብ ያየሁትን ማመን አልቻልኩ የወደቀን አንሱ የሞተን ቅበሩ ሲባል ሰምታችኋል የዚህ አባባል ትርጉሙ ምን ይሆን ሁላችሁም እርዳታ አድርጉ የሚል መልካም መመሪያ ወይስ ያገኛችሁትን አፈፍ አድርጉ የሚል አራዳነት? የአማርኛ ትርጉሞች እንደ ሽንኩርት የሚላጡ ድርብርብ ትርጉም ቢኖረውም ሁላችንም ግን ይህንን አባባል ያለማመንታት እንተገብረዋለን። አስረስም ያደረገችው እንደዛ። አስረስ ወንደሰን በክሊኒካል ሳይኮሎጂ ትምህርት የሁለተኛ ዲግሪዋን ይዛ በከፈተችው ቢሮ የማማከር አገልግሎት ትሰጣለች። ቢሮዋ ግርግር የሚበዛበት መገናኛ አካባቢ እንደመሆኑ ከስራ ስትወጣ ይህ ግርግር ጋፕ ስኪል የተወሰኑ ደቂቃዎች ካፌ ውስጥ ቁጭ ብላ ታሳልፋለች። አስረስ እባላለሁ። የምሰራው መገናኛ አካባቢ ነው እና የሰው ግርግር በጣም ይረብሸኛል። በቻልኩት መጠን አካባቢው ትንሽ እስኪረጋጋልኝ አንድ ቦታ ቁጭ ልና ጊዜ ገላለሁ። እኳታው ሲቀንስልኝ ጥግ ጥጉን ይዤ ወደ ቤት ሄዳለሁ። አስረስ ዘውትር የምተገብረው ይህ ባህሪዋ አንድ ቀን ያላሰበችው ችግር ውስጥ ከትታት። ትዝ ይለኛል ቀኑ አርብ ነው ከስራ የወጣሁት አምሽቼ ስለሆነ በፍጥነት ወደ ቤት ለመግባት ቸኩያለሁ መንገዱም ጭር ብሏል እንደዛ ባይሆን እኔም ልባልለውም ነበር መጀመሪያ ላይ ግራ ገባኝ። ቆሻሻ መስሎኝም ነበር። ግን የታሸገበትን አኳኋን ሳየው ማንም ሰው ቆሻሻ በዛ ልክ አሳምሮ ሊጥል አይችልም ብዬ አሰብኩኝ። ቀስ ብዬ ያነሳሁትና ተመለከትኩት። አስረስ በሁለት ሀሳብ ተወጥራ ለመወሰን ተቸገረች። በደንብ ከፋፍቼ እንዳላዩ በፕላስተር ጥፍንቅ ተደርጎ ታስሯል። ሶስት ወይ አራት የብር ሽግ፣ የመቶ ብር ሽግ እንደሆነ ያስታውቃል። ወደ ሰማኒያ ሺህ። ማን ጥሎት ይሁን? ማንም ሰው የለም። ጥዬው ልሂድ ወይስ ልውሰደው? የብር ችግር የለብኝም፣ ግን ባይኖርብኝስ? ብር ወድቆ ማን ጥሎ ሊሄድ ይችላል? ማንም አይቶ ስለዚህ ያነሳሁት የአስረት ድርጊት ለብዙዎቻችን እንግዳ አይደለም። ነገር ግን የሚያስከትለውን መዘዝ ምን ያህሎቻችን እናቅ ይሆን? ስሜ ሰላማዊ ታምሩ ይባላል። በሙያ ጠበቃ ነኝ። ባለታሪካችሁ የገጠማትን ነገር ተመልክቻለሁ፣ አይቻለሁ። በጣም ነው የሚያሳዝነው። ባለማወቅ የገባችሁበት ችግር ነው። እንግዲህ የትኛውም እቃ ወይም ንብረት ባለቤት አለው። ስለ ባለቤትነት ስናወራ ያው ንብረት አለ ማለት ነው። ንብረቶች በተለያዩ አይነት ተፈጥሮዎች ይመጣሉ። ጠቅለል አድርገን አንደርስታንድ ለማድረግ ግን የሚንቀሳቀሱ እና የማይንቀሳቀሱ ብለን መክፈል እንችላለን። ስለዚህ እነዚህ የሚንቀሳቀሱም የማይንቀሳቀሱ ንብረቶች ባለቤት ስላላቸው በዓለም አቀፍ ሕጎችም እንደዚሁም በሀገራችን ሕጎች ጥበቃ ይደረግላቸዋል ማለት ነው። ጠፍቶ ብናገኘውና አንስተ ለራሳችን ማድረግ እንችላለን ወይስ አንችል የሚለው ለብዙዎቻችን ጥያቄ የሚሆን ነው የሚመስለኝ ያው ሞራሊ ካለው ጥያቄ ውጪ የጠፉ እቃዎችን ለራስ ማድረግ ችግር ያለው አይመስልም እንደዚሁ ከውጭ ስንመለከተው። ነገር ግን ያው ዓለም አቀፍ ሕጎችን ቢሆን እና የኢትዮጵያ የወንጀል ሕግ የሚነግረን የተለየ ነገር ነው። የኢትዮጵያ ሕግ በ1996 ዓመተ ምህረት የወጣው የወንጀል ሕግ የወደቀ እቃን አንስቶ የወደቀበትን ሰው ወይም የጠፋበትን ሰው ኮንታክት ለማድረግ ወይም ለማሳወቅ ተገቢውን ጥረት ሳታረግ ወይም ደግሞ ለሚመለከተው አካል ለማሳወቅ መሄድ ያለብህን ነገር ሳትሄድ ለራስ ማድረግ በወንጀል እንደሚያስጠይቅ ያስቀምጣል። እንግዲህ የአንቀጹ ሰብ አርቲክል ዋን ወይም ንዑስ አንቀጽ አንድ በግልጽ እንደሚያስቀምጠው ይሄንን ግለሰቦች ሳያደርጉ ንብረቱ ለራሳቸው የሚያደርጉ ከሆነ የወንጀል ተጠያቂነት እንደሚያስከትል እና የወንጀል ተጠያቂነት ሲኖር ደግሞ እስር ይከተላል አብሮ። በዚህ ስፔሲፊክ ጉዳይ የወደቀን ንብረት ለራስ አርጓል ተብሎ አንድ ሰው ሲጠረጠር እና ሲረጋገጥበት አንድ ዓመት ባላነሰ ቀላል እስራት ሊቀጣ ይችላል ማለት ነው። የፈጸመችው ድርጊት ምን ያህል ወንጀል እንደሆነ ያልተረዳችው አስረስ ሌላም ችግር አጋጠማት። ገልመጥ ገልመጥ አድርጌ ማንም ሰው አላየኝም ብዬ ቦርሴ ውስጥ ልከት ስል ድንገት የሆነ ሰው መጥቶ ብር የያዘውን እጄን አፋፍ አድርጎ ያዘኝ። እንዴት እንደደነገጥኩኝ የዛኔው ድንጋጤ እስካሁን ውስጥ ያለ ስማ። አስረስን የያዛ ሰው ግን የህግ አካል አልነበረም። መጀመሪያ ላይ ብሬስ ሲሆን እንዴ ብዬ አሰብኩኝ። ቦርሴ ውስጥ ልከት ስል እጅ ከፍንጅ ተይዤ ምን ብዬ ይከራከራለሁ? በቃ ትቼለት ሊሄድ አልኩኝ። እሱ ግን አልለቀቀኝም። ብጋራሽ። እኔም እኮ አይቼው ምን ሆነህ ነው ያነሳው? ነበር ለትንሽ ቀደምሽ። ምነው ብዙ ነው። አይ ሰው ካየው መጡ። ስለዚህ በእኔና በአንቺ መሀል ይቅር ማለት ነው። በጣም እያቻኮለኝ ስለነበረ ተረጋግቼ ማሰብ አልቻልኩ። ግን የተወሰነ አስረስ የሰውየውን ሐሳብ ብትቀበልም የጠየቀውን ገንዘብ ከቦርሳዋ መስጠት አለባት። ከምታገኘው ሲሳይ አንጻር ደግሞ የገንዘቡ መጠን አነስተኛ ነው። ነገር ግን ወደ ቦርሳዋ ለመግባት እያንገራገረች ነው። ይህንን ማንገራገሯን የተመለከተው ሰውዬ አንድ ዘዴ ዘየደ። ማለት ለምን ማካፈል? ምን የእኔ ጌታ፣ ቆይ ተረጋጋሽ። ሁለት ሺህ ብር አንቺ፣ ሁለት ሺህ ብር። አስረስ አጣብቅኝ ውስጥ ገብታለች። ሰውዬው ቦርሳዋን ነጥቆ ገንዘቧን ለመውሰድ እየሞከረ ነው። ድረሱ፣ ሊምብላ የህግ አካላት ጋር እንዳትት ያገኘችውን ገንዘብ ልታጣ ትችላለች ሽ ያለኝ ልስጠቅ ሰውዬው አለቅም አለኝ። እሺ ብዬ ከሰጠሁት ብዙ ነገር ሊያመልጠኝ ነው። ስለዚህ ቶሎ መወሰን ነበረብኝ። የቢሮ ኪራይ ከፍላለሁ ብዬ ያያስኩት የተወሰነ ብር ቦርሴ ውስጥ ነበረኝ። ያለኝን እንዳለ ልሰጠው ተዘጋጅቼ ነበር። አስር ሺህ ስለው እሺ ሰው እሱ ሰውዬ ማለት ነው። ታየ ስለሚከፈልን ቀስ ብለሽ አክፋሽን ኪስ ውስጥ ትገኝኛለሽ ማለት ነው። ቀስ ብለሽ በልጅነታችን አንድ ልማድ ነበረብን። አስረስሜ ያጋጠማት እንደዚህ አይነት ነገር ልጅ ሆነን ተሰብስበን እየተጫወትን ወይ ደሞ ተልከን እየሄድን በአጋጣሚ የወደቀ ነገር ብናገኝ በጋራ እንልና ለሁለት እንካፈላለን። ወይ ደግሞ ቀድሞ ያገኘ ሰው መስጠት ካልፈለገ ባትጋሩኝልና አዝኖ እስከሚሰጠን ድረስ እንቁለጨለጭ ነበረ። ይሄ የተጻፈ ሕግ ባይሆንም ሁላችንም ግን እንተገብረዋለን። አስረስ ባትጋራኝ ባለማለቷ ያገኘችውን እንድታካፍል አስገድደዋታል። ነገር ግን ከፊት አንድ አደገኛም ነገር እየጠበቃት፣ ለእሱ አስር ሺህ ብሩን ሰጥቼው ከሄደ በኋላ እኔ ከዛ መኪና ውስጥ ከገባ በኋላ የተሰማኝ ደስታ በቃ መግለጽ ሁሉ አልችልም። ይህ ሁሉ ብር፣ ሞባይል ልግዛበት፣ አያይ ምን እንደማደርግበትም ወሰን ከበደኝ። በስተመጨረሻ ቤት ከደረስኩ በኋላ ለሳምሪ ደወልኩላት። ሳምራዊት እባላለሁ። የአስረስ ጓደኛ ነኝ። ያን ቀን አሲ ሲደውልልኝ በጣም ነበር የደነገጥኩት። አሲ በስልክ ውስጥ እንደዛ ስቶን ሰምቻት ስለማላቅ የሆነ ነገር ሆነች ነበር የመሰለኝ። እና ምን ሆነች ነው ብዬ ስጠይቃት ምንም ነገር ለመናገር ፈቃደኛ አልነበረች። በቃ በጣም ደስተኛ እንደሆነች ና ይሄ ደስደስ እንደምትጋብዘኝ ነበር ስነግረኝ የነበረው። መጀመሪያ ላይ መንገድ ላይ ሳየው በቃጫ ብቻ የታሰረ መስሎኝ ነበር። ቤት ከደረስኩ በኋላም ሳየው በፕላስተር ጥፍንቅ ተደርጎ ታስሯል። ምን አይነቱ ቋጣሪ ነው በዚህ ልክ የሚያስረው ብዬ ገረመኝ። ሄጄ መቀስ አመጣውና ከፈትኩት። ያየሁትን ማመን አልቻልኩም። እያንዳንዱ ሽክ ከላይና ከታች መቶ ብሮች አሉ። ሌላው ደግሞ አምስት ብርና በብር ልክ የተቆረጡ ወረቀቶች ቀለም ተቀብተው ነው ያሉት። ሁሉንም ነገር ያወቁት በማግስቱ ነበር። ብደውል ብደውል ስልክ አታነሳ። በጣም ሲጨንቃኝ ቤቷ ሄድኩኝ። ቤቷ ስሄድ ነበር ሁሉንም ነገር አንድ ባንድ ነገረችኝ። በጣም ነው የሚገርመው። አስረስ እጄ ላይ ወደቀ ብላ ያሰበችው ሲሳይ ሰው እንዳይጋራ ስትል ያላትን ሁሉ አስረክባለች። በምላሹ ያገኘችው ግን ከከፈለችው ዋጋ ጋር ሰማይና ምድር ሆነ። ተዘረፍኩ እንዳትል አስር ሺህ ብሩን በፍቃሩ አሰጥታለች። እንደዚህ አይነት ሽወዳን የተካነ የሚመስለው አጭበርባሪም ልፈልግ ብትል የት ብላ ልታገኘው? በዚህ ጉዳይ ባለታሪካችን ገንዘብን የሰጠችው ተታላ ነው። እንዴት ነው የተታለለችው? የሚለውን ስንመለከት እንግዲህ ከኤቲኤም ብር አውጥታ ነበረ የራሷን ብር። ከዛ በኋላ ሌላ የወደቀ ብር ትመለከታለች። ብር ስለመሰላት ልትወስደው ነበረ። ነገር ግን ሌላ ሰው መጥቶ አይ፣ ብሩን አብረሽ ስላየው መውሰድ አለብኝ ይላታል ማለት ነው። ከዛ በኋላ ያው በዚህ መካከል በተፈጠረ ንግግር ነው አይ፣ ይህን ብር መውሰድ ከፈለግሽ አንቺ ያወጣሽው ብር ልሰጪኝ ይገባል። ምክንያቱም ውስጥ ያለው ብር ሰባ ሰማንያ ሺህ ብር ስለሆነ መካፈል አለብን። ስለዚህ አንቺ ይህን ውሰጂ፣ እኔ ደግሞ አስር ሺህ ብሩን ወስዳለሁ ብሎ ነው ብሯን የወሰደባት። ሶ ቴክኒካሊ ስፒኪንግ ባለታሪካችን ተታላለች ማለት ይቻላል። ምንም እንኳን ያለአግባብ የሆነ ብልጽግና ለማግኘት በማሰብ ቢሆንም ብሯን የሰጠችው። ሶ ቀርቦ ሲያናግራት የነበረው ግለሰብ ይሄንን ብር ለመውሰድ ባርጌን ለማድረግ ወይም መደራደር የሚችልበት ምንም አይነት ካፓሲቲ ወይም አቅም እንደሌለው ብታቅ ወይም ደግሞ ውስጥ ያለው ፖስታ ውስጥ የነበረው ነገር ገንዘብ እንዳልሆነ ብታቅ ብሯን አሳልፎ አትሰጥም ማለት ነው። ስለዚህ ቴክኒካል ስፒኪንግ ይሄ እቺ ሴት ይሄ ፍሬ ነገር ባይነግራት፣ ሐሰተኛ የሆነ ፍሬ ነገር ማለት ነው፣ ባይነግራት ገንዘቧን አሳልፎ አትሰጥም ማለት ነው። ይሄ በወንጀል ህጉ መሰረት መታለል ይባላል በወንጀል ህጉ 692 ስር የምናገኘው ነው። ይሄ ወንጀል አንድ ሰው ፈጽሞ ሲገኝ እስከ አምስት ዓመት ቀላል እስራት ሊያስቀጣ የሚችል ወንጀል ነው ማለት ነው። ስለዚህ በዚህ ሁኔታ ባለታሪኳ ተበዳይ ናት። ምናልባት ይሄ ተከሳሽ ተመልሶ ተገኝቶ ቢከሰስ ከሆነ እና ብሩ እጁ ላይ የሚገኝ ከሆነ ወይም ኤግዚቤት ፖሊስ ከነ ብሩ ሊያገኘው የሚችል ከሆነ ተከሳሽን ብሯን መልሳ ልታገኝ የምትችልበት ሁኔታ አለ ማለት ነው። የቢሮ ክሬን ግማሹን አጥፍቼዋለሁ። ያለኝን አስር ሺ በስድስት መቶ ብር ቀይሬ ያለኝን ሁሉ አስረክቤ ባዶ እጄን አጨብጭቤ ቁጭ ብያለሁ። እንደዚህ እጭበረበራለሁ ብዬ አስቤ አላውቅም። እኔ ሁልጊዜ ለደንበኞቼ እንዳትጭበረበሩ፣ ሁልጊዜ ተረጋጉና አስቡ እያልኩ መክራለሁ። ግን አሁን እኔ ሲደርስብኝ ገባኝ። የተጭበረበርኩ ስለቸገረኝ አይደለም፣ በቃ በአንዴ ሁሉ ብር አገኘው ብዬ ሳስብ ሁሉን ነገር ረሳው። በዚህ አጋጣሚ ከዚህ ነገር ብዙ ነገር መማር እንችላለን። አንደኛው ምንም ነገር ከማድረጋችን በፊት የትኛው ወንጀል ነው የትኛው ደግሞ ወንጀል አይደለም የሚለው ነገር በደንቡ ማስተዋል አለብን። ሁሉም በወንጀል የሚያስጠይቁ ነገሮች ሰው ያውቃል ተብሎ አይጠበቅም። ነገር ግን ሕጉ ደግሞ በተቃራኒ የሚያስቀምጠው ግን አለማወቅ ከተጠያቂነት አያድንም። ስለዚህ አለማወቅ ብቻ ይህን ድርጊት የፈጸምኩት ባለማውቄ ነው የሚል ዲፌንስ በአብዛኛው ከሚደርስብን አደጋ የሚያድነን አይደለም። አንደኛ እንግዲህ ማህበረሰቡ በተቻለ አቅም ምንድን ነው በህግ የሚያስጠይቀው ጉዳይ የሚሉትን ጉዳዮች በአግባቡ ራሱን አብዴት ለማድረግ መሞከር አለበት። ሁለተኛው ደግሞ የሆነ ነገር አንስተን ይሄ ነገር ለእኔ ይጠቅመኛል ብለን ከማሰባችን ይልቅ ያ ሰው ይሄ ነገር በመጥፋቱ ምን ያህል ያጎድለዋል ብለን ማሰብ አለብን። ሶስተኛው ነገር ደግሞ ይሄ ነገር እኔ ባነሳው ሌላ ሰው ያነሳዋል ብለን ከማሰባችን ይልቅ ለህግ አካል ብንሰጠው ለባለቤቱ የመድረስ አቅሙ በጣም የተሻለ ነው የሚሆነው። ከዛ ውጭ ግን ስፔሲፊካሊ አሁን ያነሳችሁት ታሪክ ላይ ስንመለከት ቅድም እንዳነሳ ሆነው ከሞራሊቲም አንጻር የሚታይ ነገር ነው። የወደቀን ንብረት አንስተ ለራሳችን ጥቅም ለማግኘት ከምንሞክር ይልቅ ለጠፋበት ሰው ወይም ለሚመለከተው አካል ማመልከት፣ እንደው የህጉን ጉዳይ ባናውቅም እንኳን የሞራል ጥያቄ ያለበት ጉዳይ ስለሆነ በዚህ አግባብ ብንመለከተው ባይነ ነው። ብጋራሽ ብጋራ የሚለው የልጆች ጨዋታ መነሻው ስግብግብነት ነው። ሁላችንም ምንም ሳንሰራና ሳንለፋ የምናገኘው ነገር በጣም ይጣፍጠናል፣ ያጓጓናለን። እድሜያችን እየጨመረና የአዋቂነት አለምን እየተቀላቀልን ስመጣ ግን ይህ ባህሪ ከልጅነታችን ያለፈ ትልቅ ዋጋ ያስከፍለናል። አስርስን የሽወዳ ሰውዬ ይህንን ዘዴ በመጠቀም ብዙዎችን ያጭበረብርበታል። አብዛኛው በአቋራጭ ሀብት እናገኛለን በማለት የማይወጡበት ማጡ ሲዘፈቁ እንመለከታለን። ስግብግብነት ባይኖርብን ኖሮ በዓለማችን ላይ ለሁላችንም ይበቃ ሲሳይ አለ የሚሰኝ አባባል እዚህ ጋር ትክክለኝነቱን እናያለን። እናንተስ ሌሎችን ከሽወዳ የሚታደግ ያያችሁትን የሰማችሁትን፣ የተሸወዳችሁትን በኢንስታግራም በፌስቡክ እና በቴሌግራም በውስጥ መስመር ልታጋሩን ትችላላችሁ። እኛም ክሽን አድርገን ይዘን እንቀርባለን። ልብ አድርጉ፣ ሁሉም ተሸውዷል። ማምለጫው መንገድ አንድ ነው፣ ጥንቃቄ ይጠብቃል።